ከእርሷ ጋር ወደ ግብፅ ሀገር ተሰዶ ሲመለስ ያፈለከው የተባረከ ነጣ ታዲያ ነው። ይህን እንዲህ ነው፣ ለጻድቁ ዮሴፍ ከእግዚአብሔር መልአክ ወይ መከደርሶና ሕፃኑንና እናቱን ይዘውለ ግብፅ ሀገር ሂድ አለው። ዮሴፍም ለጥቶ ተነሳ ከሊጎና ሕፃኑን ጌታችንን እናቱንና እህቱ ሳሎሜ ሊሎ ወደ ግብፅ ሀገር ሄዱ። በዚያም ወስቶ አባሉ በብዙ ሀገሮች እየዞኑ ሶስት አመት ከስድስት ወር ነው። ሄሮድስም ከሞተ በኋላ እግዚአብሔር መልአክ ለዮሴፍ ሁለተኛ ተገለጠ። ወደ እስራኤል ሀገር ሕፃን ሆነና እናትም ይዞ የሚመለስ አዘዘው። በሚመለሱም ጊዜ ወደ መዓልቃ ደረሱ። ከዚያ ወደ መጣሪያ ሀገር ደረሱ። ይችን ክሪዋውና ጌታችን ኢየሱስ ክርስቶስ ውሃያ ከለቅባትና የምታገቢያ ቦታ የሆነችና እርሷም እስከዛሬ ያለች ሰዎችም ከሀገሩ ሁሉ ከየነገሩ ሁሉ መጥተው አምላክ ነው የወለደች እና በድንግልና ሥጋ በድንግልና ነፍስ ወደ ሰናት ቅድስት ድንግል እመቤታችን ማርያም ይለምናሉ። ከተባረቀው የውሃ ምንጭ ካቶ ከደያቸው ሁሉ ይድናሉ። በዛሬ ዱ ቀን ከከበረች ቤተክርስቲያን ይባረቃሉ። ቤታችንን ለመረታትና ለወደዳት በስጋ ምናቱ ላደረጋት ስለሷም ዘመድ ደሆነንና ወደ እርሱ ላቀረበን ወራሾቹን ላደረገን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለቅዳሴ ቤትኪ አንቃ ወልድኪ ማየበረከት ማሊያ ሰናይ ሀብ ወፍሱም ፍት ወበዛቲ ለቆለተ አሰርቱ ሊቆጥሬቱ ሰማይታ ተስካራባ አሩሙን አባ አካሩን አውሁጂ እግዚአብሔር ይማረነ በጸሎቶሙ ለኩልነ በክርስቲያን። በዚህ ዕለት ሁለት መቶ ሺ ሁለት ሰማዕታት መታሰቢያቸው ደግሞ ያ አካሩን እና አውሎጊስ የዋናቸው መታሰቢያ ሲዋናቸው መታሰቢያው ሁላችን የክርስቲያን ወበዛቲ ለታይራ ረፈት ክምዳ እሙ ለርማኖስ መረከታ ያም ሙስሊም ለዓለም አለ በዚህ ዕለት የርማኖስ እናት ክምዳ አረፈች። ለከራም ከእኛ ጋር ይኖር ለዘለዓለሙ። ሰላም ሰላም ክምዳ ወዱዳ ርማኖስ ወእሙ ዘተካፈ ከበዳ ወስም ለኢየሩሳሌም ከውን